ለጌታቸው ረዳ ተጠሪ ነው የተባለው በአፋር ክልል ወታደራዊ ስልጠና እየወሰደ ከሚገኘው ታጣቂ ኃይል መካከል በርካታዎች በወልዲያ ዙሪያ ከፋኖ ጋር ሆነን መንግስትን ስንወጋ ተማረክን እንዲሉ ስልጠና ተሰጥቷቸው የቪዲዮ ቀረጻ እየተደረገላቸው መሆኑ ታወቀም። ከታጣቂ ቡድን መካከል ተመርጠው ምን መናገር እንዳለባቸው ስልጠና ሲሰጣቸው የሰነበቱ ታጣቂዎቹም ዛሬ መስከረም 22 2018 ዓ ም በፋና ቴሌቪዥን ቀረ ነጻ ተደርጎላቸዋል የተባለው አገዛዙ ያለፈው ዓመት በባህር ዳር ከተማ መኮወድ ካምፕና በሌሎች የጎጃም አካባቢዎች ላይ በተደረገው ውጊያ ስለደረሰበት ሽንፈት ሲናገር፣ ጄነራል ምግበይ የመራው የጎጃም ፋኖ ወጋኝ በሚል አሰቅኝ ፕሮፓጋንዳ ሰርቶ እንደነበር አይዘነጋም። ወልዲያን ጨምሮ በዙሪያዋና በሙሉ የወላው ቤት አማራ ቀጠና ላይ በተደረገው ውጊያ ከባድ ሽንፈት የተከናነበው ያገዛዙ ኃይል የሻቢያ ጦር ወጋኝ በሚል ፕሮፓጋንዳ የጀመረ ቢሆን ነገር ግን የሻቢያ ጦር ወልዲያ ድረስ መጥቶ ከወጋችሁ ቀይ ባህርን ምኑን አስመለሳችሁት በሚል ትችት ተሰንዝሮበታል። ይህ አይነት አካሄድ እንደማያዛልቅና ና አጸፋዊ ትችቱን እንደሚብስበት የተረዳው አገዛዙ አሁን ደግሞ ፋኖ ከህወሓት ጋር ሆኖ ወጋኝ በሚል ሀሰተኛ ዶክመንተሪዎችን እያዘጋጀ ነው። መረጃውን በዝርዝር አሰራርተነዋል የምትሰሙ ይሆናል። በሌላኛው መረጃችን በእግረኛ ሰራዊቱ ተስፋ የቆረጠው የአብይ አህመድ አገዛዝ ሰዋል በአውሮፕላንን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ድንገተኛ የሆነ ጥቃት ለመፈጸም መዘጋጀቱ ተሰምቷል። ጥቃቱ ይፈጸማል የተባለው ጨለማን ተገን በማድረግ ሲሆን፣ ጥቃት ይፈጸምባቸዋል የተባሉ አካባቢዎች ተለይተዋል ሲሉ የመረብ ሚዲያም ወታደራዊ ምንጮች ጠቁመዋል። ገዢው የብልጽግና ቡድን ሰሞኑን በምስራቅ አማራ ወሎ ቤት አማራ ቀጠና የደረሰበትን ወታደራዊ ፖለቲካዊና ዲፕሎማሲያዊ ሽንፈትን ለማካካስ የተጠናከረ ያለውን የድሮን ጥቃት በመፈጸም በወሎ አማራ ላይ ከባድ ጥቃት ለመሰንዘር ማቀዱ ነው የተሰማው። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁም። ከጣቢያችን በምስራቅ አማራ ቀጠና የተሰሙ አዳዲስ መረጃዎችን ጨምሮም በሰሜን አማራ ቀጠና፣ በደቡብና በምዕራብ አማራ ቀጠና ዛሬ መስከረም 22 2018 ዓ.ም የወጡ መረጃዎችን አካተን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አዘንጉ። አብራችሁን ቆዩም። ቅራቅር ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቅጥናም በአርበኛ በላይ ዘለቀ እዝ ደጃዝማች ኮር ስር የሚገኘው የዋዋ ጎቤ ክፍለ ጦር ዛሬ መስከረም 22 2018 ዓ ም ከንጋት ጀምሮ እስከረፋድ ባደረገው ተጋድሎው የጠገዴ ወረዳ ዋና መቀመጫ የሆነችው ቅራቅር ከተማን በቁጥጥሩ ስር ማስገባቱ ታውቋል። ውጊያው አድማሱን አስፍቶ ቀጥሏል የተባለ ሲሆን የአገዛዙ ወታደሮችም ከወደ ፋኖም የተሰነዘረባቸውን ብርቱ ጥቃት መቋቋም ከብዷቸው ሙትና ቁስለኛ ከመደረገ የተረፉት ሕይወታቸውን ለማትረፍ ሲሸሹ መዋላቸውን የታወቀም። በቅራቅር ከተማ በተደረገ ውጊያ ፋኖ በመዋጋትና በመደራጀት የበላይ መሆኑን አቅሙን ያሳየበት ነው የተባለ ሲሆን የአገዛዙ ኃይል ደግሞ የተከፈተበትን ጥቃት መመከትና መቋቋም አለመቻሉ በገሃድ እየታየበት ነው ተብሏል። በውጊያው ስለተገኘው ድል በዝርዝር የእዙ ኮሚኒኬሽን መምሪያ መረጃዎችን ሲያወጣ ተከታትለን የምናሰማችው ይሆናል። ወደ ሌላኛው መረጃችን አለፍን። በእግረኛ ሰራዊቱ ተስፋ የቆረጠው የአብይ አሕመድ አገዛ ሰው አልባ አውሮፕላንን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀቱ ተሰምቷል። ጥቃቱ ይፈጸማል የተባለው ጨለማን ተገን በማድረግ ሲሆን፣ ጥቃት ይፈጸምባቸዋል የተባሉ አካባቢዎች ተለይተዋል ሲሉ የመረብ ሚዲያ ወታደራዊ ምንጫዎች ገልጸዋል። ሀገር እየገዛው ነው የሚለው በኦህዴድ የበላይነት የሚዘወረው የብልጽግና ቡድን በአማራ ክልል በሕግ ማስከበር ስም የጀመረው ጦርነት ሁለት ዓመታትን ዘልቋል። በሁለት ዓመቱ ጦርነት ፋኖ በሰው ኃይል አደረጃጀት ከቀን ወደ ቀን እየጠነከረበት እናም ዘመናዊ መሳሪያዎችን ካገዛዞ ወታደሮች እየማረከ የታጠቀበት ሁኔታ ተፈጥሯል። በምትኩ ደግሞ አገዛዙ አሉኝ የሚላቸው ወታደሮቹ በጦርነት እየተደመሰሱና ከነሙሉ ትጥቃቸው ከስምሪ ቀጠናቸው እየጠፉበት፣ እነዚህን ለመተካትም የአእምሮ ህሙማንንና እድሜያቸው ለውትድርና ያልደረሱ የ12 13 ዓመት ታዳጊዎችን ሳይቀር በአስገዳጅ ውትድርና በመመልመል ወደ ማሰልጠኛ በገፍ ሲወስድ በተደጋጋሚ ታይቷል። ቢሆንም ግን አገዛዙ በለሳል ቀናውም ወታደሮቹ ከፋኖ ጋር በሚያደርገው ውጊያ በገፍ ሲገደሉና ሲማረኩ ማየት የተለመደ ተግባር ሆኗል። አገዛዙ በተለይ ከሰሞኑ በምስራቅ አማራ ቀጠና እየደረሰበት ወታደራዊ ሽንፈት ብቻ ሳይሆን ፖለቲካዊና ዲፕሎማሲያዊ ኪሳራ ጭምር ያስከተለ ነው ተብሏል። ይህንን ኬሳራ ለማካካስ አገዛዙ እየተጠናከረ ያለውን የድሮን ጥቃት ለመፈጸም መዘጋጀቱ ተነግሯል። አገዛዙ ምንም እንኳን ላለፉት ሁለት ዓመታት ከእግረኛ ሰራዊቱ ጎን ለጎን ድሮን አሰልፎ ፋኖን የተዋጋ ሲሆን በዚህም ፋኖናችሁ በሚል ሕፃናትን ጨምሮ አረጋውያንና ነፍሰ ጡር እናቶችን ገድሏል። አገዛዙ በተጨማሪም በዚህ የድሮን ጥቃት ትምህርት ቤትና የጤና ተቋማትን እንዲሁም የሃይማኖት ተቋማትን ሲያወድም መክረሙ ይታወቃል። ከዚሁ የብልጽግና ቡድን ሰሞኑን በወሎ ቤተማራ የደረሰ ሰበትን ኪሳራ ለማካካስ ሙሉ የወሎ ቤት አማራን ህዝብ ፋኖ ናችሁ በሚል በድሮን በመጨፍጨፍ ሊያካክስ ነው ሲሉ የመረ ሚዲያ ወታደራዊ ምንጮቻችን አመላክተዋል። ጥቃቱ የሚፈጸመው የፋኖ ጦር ቤዝ ተብሎ በተለያዩ ቀጠናዎችና የፋኖ አመራሮች በስፋት ይገኙባቸዋል በተባሉ ቦታዎች ላይ ነው የተባለ ቢሆንም ነገር ግን የጅምላ ጭፍጨፋ እስከሆነ ድረስ ሁሉንም እንደማይምር ነው የተመላከተው። የመረ ሚዲያ ወታደራዊ ምንጭ እንደገለጹት ጥቃቱ የሚፈጸመው በተመሳሳይ ሰዓት በተለያዩ ቦታዎች ላይ ነው ያሉ ሲሆን እነዚህም ሰው አልባ አውሮፕላኖች ተዘጋጅተዋል ብለዋል። ጥቃቱ የሚፈጸመው ጨለማን ተገን በማድረግ ማለትም አጥቢያ ሌሊት 6 ሰዓት ጀምሮ እስከ 8ና 9 ሰዓት ባሉት ነው የሚሉት ምንጫችን፣ ኦፕሬሽኑ የሚመራው አዲስ አበባ መገናኛ አካባቢ በሚገኝ ቢሮ ነው ሲሉ ለጣቢያችን ተናግረዋል። ጥቃቱ ይፈጸማል የተባለው ከዛሬ መስከረም 22 2018 ዓ ም ጀምሮ ባሉት ተከታታይ ቀናት ሊሆን እንደሚችልም ጥቆማ ተሰጥቷል። ስለሆነም ሕዝቡ በቂ ጥንቃቄ እንዲያደርግ መልዕክት ያስተላለፉት ምንጫችን በተለይ የፋኖ አባላትና አመራሮች ለጥቃት ከሚያጋልጡ እንቅስቃሴዎች እንዲቆጠቡ ሲሉ አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ለጌታቸው ረዳ ተጠሪ ነው የተባለው በአፋር ክልል ወታደራዊ ስልጠና እየወሰደ ከሚገኘው ታጣቂ ኃይል መካከል በርካቶች በወልዲያ ዙሪያ ከፋኖ ጋር ሆነን መንግስትን ስኖጋ ተማረክን እንዲሉ ስልጠና ተሰጥቷቸው የቪዲዮ ቀረጻ እየተደረገላቸው መሆኑ ታወቀም። ከታጣቂ ቡድኑ መካከል ተመርጠው ምን መናገር እንዳለባቸው ስልጠና ሲሰጣቸው የሰነበቱ ታጣቂዎቹም ዛሬ መስከረም 22 2018 ዓ ም በፋና ቴሌቪዥን ቀረጻ ተደርጎላቸዋል የተባለው ከቀናት በፊት ጀምሮ በወልዲያና በሌሎች የወሎ ቤተ አማራ ቀጠና አካባቢዎች ላይ የጠላት አብይ አህመደ ቡድን ወታደርን አከርካሪ የሰበረም ለወገን ኃይል ደግሞ የምስራች የሆነ ገደል ሲሰራ መሰንበቱ ይታወቃል። አገዛዙ በተለያሉኝ ከሚላቸውና ከሚተማመንባቸው እዛዎች መካከል አንዱ የሆነው እንዲሁም በእግረኛ ሰራዊትም ሆነም በሜካናይዝድ እጅግ ጠንካራ የተባለው የሰሜን ምስራቅ ቅዝ ፋኖ ነው። ባወጀው ዘመቻ አደም አሊያባናደው ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰ ለማጥባት ተረጋግጧል። በዚህ የተደናገጠው አገዛዙ ፋኖ ከሻቢያና ከህወሀት ኃይል ጋር ሆነ ወጋኝ በሚል የበሬ ወለደ ፕሮፓጋንዳ ስራ ለመስራት ቢሞክርም ነገር ግን የሻቢያ ጦር ወልዲያ ድረስ መጥቶ ከወጋችሁ ቀይ ባህርን እንዴት ልታስመልሱት ነው? በሚል በርካታዎች ሲሳለቁበት ሰንብተዋል። ፋኖ ከሻቢያ ጋር ወጋኝ የሚለው ፕሮፓጋንዳ እንደማያዛልቀው የተረዳው አገዛዙ ከህዋት ጋር ሆኖ ነው የወጋኝ በሚል ሰሞኑን ደግሞ ሰፊ ፕሮፓጋንዳ ስራ ለመስራት እየሞከረ ነው። አገዛዙ ያለፈው ዓመት በባህር ዳር መኮድና ሌሎች የጎጃም አካባቢዎች ላይ በተደረገ ውጊያ ስለደረሰበት ሽንፈት ሲናገር ጀነራል ምግበይ የፋኖን ጦር እየበራ ወጋኝ በሚል አስቂኝ ፕሮፓጋንዳ ሰርቶ እንደነበረ አይዘነጋም። ይኸው ውርደትም ሽንፈትም ግብሩ የሆነው አገዛዝ በሰሞኑ የወሎ ቤት አማራ ውጊያ ለማረኳቸው የህወሃት ታጣቂዎች ናቸው በሚል በአፋር ክልል ወታደራዊ ስልጠና ሲሰጣቸው ነበሩ። የነጌታቸው ረዳ ታጣቂዎችን ምልምሎ ምን መናገር እንዳለባቸው ስልጠና ሲሰጥ ሰንብቷል። ከመንግስት ጋር ሆነው ህወሀትን እንዲወጉ ስንቅም ትጥቅም ከቤተ መንግስት እየተሰፈረላቸው በአፋር ክልል ሀራ መሬት ወደ ተባለ አካባቢ ገብተው ስልጠና እየወሰዱ ከሚገኙ ንጌታቸው ረዳ ታጣቂ ቡድን አባላት መካከል ነው ለፕሮፖጋንዳ ይሆናሉ ተብለው የተመረጡ የተለየ ስልጠና ሲሰጣቸው የሰነበተው። ለዚሁ ተግባር የተመለመሉ ታጣቂዎቹ ከህወሀት በተሰጠን ትእዛዝ መሰረት በወልዲያ ዙሪያ ከፋኖ ጋር ሆነን መንግስትን ስንዋጋ ነበር። ግን በውጊያው የመከላከያ ሰራዊትን ጥቃት አልቻልነውም። በርካታ ጓዶቻችን ተሰውተውብናል። እኛም ተማርከናል የሚሉ ቃላቶችን ሲያጠኑ የሰነበቱ ሲሆን ዛሬ መስከረም 222018 ዓ ም በፋና ቴሌቪዥን ደሴ ቅርንጫፍ ቀረጻ እየተደረገላቸው መዋሉ ታውቋል። የተከበራችሁ አድማጭ ተመልካቾቻችን ይህንኑ ሴራ ከወዲሁ ተረርታችሁ መረጃ ደረጃው ለብዙዎች ሼር እንድታደርጉ በአክብሮት እንጠይቃለን። አገዛዙ በፋና ሚዲያ የደሴ ቅርንጫፍ በኩል እያሰራው ስላለው ሀሰተኛ ዶክመንተሪ በሚመለከት የአማራ ፋኖ ብሔራዊ ኃይል ምስራቅ ቀመራ ቅጥና ምኒሊክ እዝ ህዝብ ግንኙነት መምሪያም የሚከተለውን መረጃ አስተላልፏል። መረጃውን እንደወረደ የምናቀርበው ይሆናል። ፋሺስቱ የብልጽግና ገዛዝ ገዛ ሰሞኑን በአማራ ፋኖ ብሔራዊ ኃይል ምኒሊክ እዝ በዘመቻ አርበኛ አደም አሊ አባናደው የደረሰበትን ከባድ ሽንፈት ላለመቀበል ፋኖ ወጋኝ ብቻውን አይደለም ከትግራይና ከኤርትራ ኃይሎች ጋር ነውና ሌሎችም ምክንያቶችን ሲደረደር ሰንብቷል። ፋኖ ከፈጣሪው በታች ትጥቁም ስንቁም ሁሉ ነገሩ በውስጡም በውጩም ያሉ የአማራ ህዝብ መሆኑን በአደባባይ ሐቅ ነው። ፋኖ ከፈጣሪው በታች ራሱን ችሎ የቆመ ነው። ተኩሱም አሸናፊነቱም ድል አድራጊነቱም የአባትያት የቅድመ አያቶቹ በአጠቃላይ ስሪቱ ነው። ነገር ግን አብይ አህመድ ሽንፈቱን ላለመቀበል ፋኖ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የወጋኝ እያለ በሚዲያ ሚሊሾዎቹ በኩል ሲያለቃቅስ የስ የተወሰነበት መሆኑ ይታወቃል። የማልቀስ መብቱ እየተጠበቀ ነው። ከዚሁ ጋር ተያይዞ ፋኖ የወጋኝ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የሚለውን ለቅሶውን ለቅሶንና ወንጀላውን በሐሰት ፕሮፓጋንዳ ለማጀብ ምንም ፋኖ ባልተማረከበት ሁኔታ ሀራ መሬት እየተባለ ከሚጠራው ቦታ አይነ ጌታቸው ረዳ ቡድን አባል የሆኑ የትግራይ ተወላጅ ታጣቂዎችን በማምጣት ፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን እንዲሉ በማድረግ ዛሬ መስከረም 22 2018 ዓ ም ደሴ የከተማ ፋና ቲቪ ቀረጻ ያካሄደ መሆኑን ለማረጋገጥ ችለናል። ስለሆነም ፋን ነው በብልጽግናው ቡድን በሀሰብ ፕሮፓጋንዳ ና ወንጀላ እንዲሁም ሌሎች ምክንያቶች ቢደረደሩ የጀመረውን የአማራ ሕዝብ ሉና ተጋድለው ለድል ከማብቃት የሚያደናቅፈውና የሚያግደው አንዳችም ሁኔታና ምክንያት እንደሌለ ሊታወቅ ይገባል ብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጣና ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል። የተከበራችሁ አድማጭ ተመልካቾቻችን፣ ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ኃይል ሀገራት በአማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ሶስተኛ ክፍለ ጦር ዘንገና ና ጊዮን ብርጌድ ጠላት ላይ ጥቃት መሰንዘራቸው ተነገረ። ጠላት በርካታ ኃይሉን ከአዲስ ቅዳም፣ ከኮሶበር፣ ከቴሌሊና ከተለያዩ ቦታዎች አሰባስቦ አሽፋ መገንጠያ እስከ አውካኔ ተራራ ውጊያ የከፈተ ቢሆንም በወንድማማቾቹ ዘንገና ብርጌድ ና ጊዮን ብርጌድ ከባድ ጥቃት ተሰንዝሮበት ሙትና ቁስለኛውን ማንሳት በማይችልበት ሁኔታው ነው ወደኋላ ፈርጥጧል ነው የተባለው ው በፊት በወንድማማቾቹ ብርጌዶች አሽፋው ካኒ ላይ ከኮረኔል ያሬድ ኪሮስ እስከ ኮረኔል አባተም ከክላሽ እስከ ስናይፐር ከብሬን እስከ ድሽቃ በመማረክ የጥላት ኃይልን ውጠው ማስቀረታቸው አይዘነጋም። ነዳብስቶቹ ምትን መቋቋም ያቃተው ጥላት አንዳርግ የተባለ የሰባ ዓመት ሽማግሌ አሽፋ ላይ ከቤት በማውጣት በአሰቃቂ ሁኔታም ረሽኖ ሸሽቷል። የጥላት ራስ ምታት የሆኑት ወንድማማቾቹ ማማቾቹ ዘንገናና ጊዮን ብርጌድ ጥላትን በሚገርም ጦርነት ጥበብ ካስተናገዱት በኋላ ወራሪውን ኃይል አጉት ተብሎ ወደሚጠራው አካባቢ ስበው በማስገብ ባት ከባድ ጥቃት አደርሰውበታል ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መስከረም 22 2018 ዓም የያዝናቸው የአመሻሽ አጫጭር መረጃዎች እነዚህን ይመስሉ ነበረ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ እያለን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አዘንገው ቸር